እንደምታወቀው በኢትዮጵያውያን በተለይ እሁድ ቀን በብዛት እንዳለምም ለሰርግ በጣም በሚገርም ሁኔታ ይጠቀማሉ። ቀኑ በጣም ተወዳጅ ቀን እንደሆነ ይታወቃል። ታዲያ ዛሬ የተሰማው ለየት ያለ መረጃ ሁንም እንደ ወትሮ የክቡር ዶክተር አርቲስት ኪሮስ አለማየሁ ልጅ ዲያቆን ማረ ኪሮስ አለማየሁና ባለቤቱ ሳሊተ ልዋም ገብረ ጻድቅ መሞሸራቸውን የወጡት መረጃዎች ያሳያሉ ማለት ነው። በርካቶቹም መልካም ምኞታቸውን እየገለጹ እንደሚገኙ ጭምርም ነው። የክቡር ዶክተር አርቲስት ኪሮስ አለማየሁ ልጅ ማግባቱን በማስመልከትም በማህበራዊ ሚዲያ ላይ ከተዘዋወሩት መረጃዎች መካከልም ልንመልከት ችለናል። ዛሬ ጋብቻቸውን እንደፈጸሙ ጭምርም የደረሱን መረጃዎች አልፎም ደግሞ በርካቶቹ መልካም ምኞታቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። ሚኪ ነኝ፣ አብሬያቸው የቆየሁት ሚኪ ታቦር። ኢንፎን ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ ያገኙ። ሰላም ቆዩልኝ።